ቪዮ አግኝቷል በአንድ ሰዓት እና ያኛው ምልክሽ ደግሞ እኔ እኔ ሎሚዬ ማለት የኔ የኔ ሚስት ነው። ከዛ በዱ ላይ ያራራጥኩሽ የነበረው ደግሞ ከዚህ በኋላ አፍሽን ትከፍቺ እና በዱላ በዱ ላይ አገጭሽን የምሰብርሽ ማለት ነው። ወገብሽን ሰብሬ ቁጭ ነው ማድረግሽ። እንዲህ በፓራላይዝ በክሬንች እንደምትጁ ነው ማድረግሽ፣ እንደዛ ማለት ነው። ገባሻ ው እና እንዲገባችሁ ብዬ ነው ወገን። ሰው ነገ ጌም አለ፣ ፅባሕ ጌም አለ ወላዲት በተለይ ደቂ ዓደ ዚ ዘለኹም ሓደ ሰብ ከይተርፋ ጌም እዚኣ ማለት እዩ። እዚ ጌም ላይ ማንም ሰው እንዳይቀር ነገ፣ ሌላው ቢቀር በታብታ በሼር ማድረግ አለችሁ። ምን ፈሎ ኣንስ ተሻል ያ ብሮ ምናምን ትላለህ። አንተን ማነው የልጅ ማነው አንተ ቤተሰብ ያደርገው ወይ ወይ ልጅ ሰጪ እና ልጅ የማይሰጥ ሽማግሌ ሊያረገክ ማን ነው? አንተን ሳይድ ወረባቦ ብለን ደግሞ መጥሃል። ያ እና በዛ ነው። በዱላ አድርጊ አገጭሽን ነው የምልሽ። በህግ አምላክ በህግ አምላክ በህግ አምላክ። አንቺ አይነት በል ምን አልሽኝ? የሚሄን ኮን ነው? አው እና ቀጥ ብሎ ምልክቱ ለንደናንቺ ያሉትኝ ነው። ቁጭ ያለሽ ከቤት ማትንቀሳቀሽ ላንቺ ነው። ስለእኔ ስታወሪ ስታወሪ በዱላ አርጌ አገጭሽን ነው ቁጭ ተመልሰሽ ነይ። ኣቢሲናይ ቴንኪ ሶ ማች ጋይስ ጋይስ፣ ፅባሕ ከይትዘርፉ ነገ እንዳትቀሩ፣ ማርያምን በቃ ማንም ሰው እንዳይቀር፣ ነገ ማንም ሰው እንዳይቀር ማርያምን። ከዚህ ባላችበት ሰዓት ማለት ነው፣ ከአንድ ሰዓት በፊት ከአንድ ሰዓት ግማሽ በፊት ማለት ነው። ኦኬ ማንም ሰው እንዳይቀር፣ በቃ ራሱ ላይክ ሸር ታፕታፕ ምናምና ምስታርጉ የሌለን የሚሄድ ስለ ጊፍተሮች ትሰኪ ሁሉንም የንግፍተሮች ያሉት የንግፍተሮችና ፍሬንዶች አሉ በሙሉ አውቻዋለሁ። አዋረቻቸው አዋረቻቸዋለሁ። አሉ እንመጣለን ያሏሉ አንመጣም ያሏሉ። ብዙ ነገር ስላለት ሶኬ የዛን ነገር ሶኬ። ግን ማንም ሰው እንዳይቀር ተናግሬአለሁ። ኦኬ ማንም ሰው እንዳይቀር አንተ። ኧረ ጉድ ሰማን ወገን፣ ጉድ ሰማን፣ ጉድ ሰማን